ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደተለመደው ዛሬም አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንቆቅልሽ ነው ቆይታ አብረን የምናደርግበት የሚሆነው ማለት ነው። ስለዚህ እናንተ ትፈተናላችሁ ወይም ትሰራላችሁ ማለት ነው። ጥያቄ ነው የሚሆነው ረዲ። እኔ መጨረሻ ላይ መልስ አስቀምጣለሁ፣ እራሳችሁን ፈትሹ። ከዚህ በፊት ስታነቧቸው የነበሩ ሲባል የሰማችሁት ካለ በአጠቃላይ ዛሬው ቪዲዮ ላይ ስምንት እንቆቅልሽ ይዤላችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ቪዲዮ ላይክ አድርጉ። ላይክ እያደረጋችሁልኝ አይደለም፣ ሁሌም ኮምፕሌን አደርጋለሁ። ምክንያቱም ቪዲዮ ለብዙዎቹ መድረስ ይችላል። እንደዚህ አይነት ነገር የሚፈልጉ ብዙ ሰዎች አሉ። ሁልጊዜ የምለቃቸው ቪዲዮዎች ደግሞ እንዲደርሷቸው የደወል ምልክቱን ብቻ ተጭናችሁ፣ ስትፈልጉ ስትፈልጉ ብቻ እየገባችሁ ማየት ትችላላችሁ። ቀጥታ ወደ ቪዲዮ ነው ይዣችሁ መን መጀመሪያ ላንብላችሁ፣ እናንተ መልስ አስቀምጡ። ከዛ በኋላ እኔ መልስ አስቀምጥላችኋለሁ ማለት ነው። ከዛ ታርማላችሁ ወይም ራሳችሁን ትፈትሻላችሁ። እያንዳንዱን እንቆቅልሽ በደንብ አብራረዋል ከመልሱ በኋላ። እንግዲህ የመጀመሪያው ጥያቄ፣ የመጀመሪያው እንቆቅልሽ የምትመልሱልኝ ወይም ምን አውቅል ብላችሁ የምትመልሱልኝ፣ ነጭ እንቦሳ አፈር ለብሳ ይላል። የእንቆቅልሹ ምላሽ ምን ይሆናል የሚል ነው። ነጭ እንቦሳ፣ እንቦሳ፣ ነጭ እንቦሳ አፈር ለብሳ ይላል። እንግዲህ ነጭ የሆነ ነገር በአፈር ውስጥ የሚገኝ እንደማለት ነው። ሂንት ልስጣችሁ። እርስ በእርሱ እርስ በእርሱ ተከራክሮ ወደ አከራካሪው ጉሮሮ፣ እርስ በእርሱ ተከራክሮ ወደ አከራካሪው ጉሮሮ። ይህ እንቆቅልሽ ምንድን ነው የሚለውን ትመልሳላችሁ። በልቶ በልቶ የሚነጣ፣ በልቶ በልቶ የሚነጣ ምንድን ነው የእንቆቅልሹ ምላሽ? ኮመንት ላይ ወይም የራሳችሁ ላይ ማስቀመጥ ይችላላችሁ። በአፉ ይጠጣል በጆሮው ይሸናል። የዚህ እንቆቅልሽ ምላሽ ምንድን ነው? ምንድን ነው? እሺ አስራ ሁለት ተመልካች ሁለት ደናሽ። የዚህ እንቆቅልሽ ምሳሌ ወይም መልስ ምን ሊሆን ይችላል? አስራ ሁለት ተመልካች ሁለት ደናሽ። ትንሹ አዛዥ ትልቁ ታዛዥ የሆነበት የእንቆቅልሽ ምላሽ ምን ሊሆን ይችላል? ትንሹ አዛዥ ትልቁ ታዛዥ፣ ትንሹ አዛዥ ትልቁ ታዛዥ የሆነበት እንቆቅልሽ ምላሽ ምን ሊሆን ይችላል? ምናልባት ሰባተኛው ብዙ ሰው የሚያውቃት ይመስለኛል። ትንሽ ምላጭ ሀገር ትላጭ። የዚህ እንቆቅልሽ መልስ ምን ሊሆን ይችላል? ሌላው ሲሄድ ሲሄድ ውሎ ራቱ፣ ሲሄድ ሲሄድ ውሎ እራቱ ጥፊ። ይሄዳል ይሄዳል ይሄዳል ግን ብድር የሚያገኘው ጥፊ ነው ነው። የዚህን እንቆቅልሽ ምላሽ አንድ በአንድ እሰራላችኋለሁ። እዚያ በፊት ግን እናንተ እንዳልኋችሁ እዚህ በኋላ ሞክሩትና መልሳችሁን አመሳስሉ። በትክክል ስንት ጥያቄ እንደመለሳችሁም እራሳችሁን ፈትሹ። እሺ፣ ነጭንቦሳ አፈር ለብሳ ማለት በጣም የሚገርም መልስ ነው። ድንች ነው እንግዲህ፣ ድንች ተልጦ ሲበላ ነጭ ነው። ስለዚህ አፈር ውስጥ እንደሚገኝ ለመግለጽ የተጠቀምነው ምሳሌያዊ ንግግር ነው። ወማን እንቆቅልሽ ነው። ስለዚህ እንቆቅልሽ ምላሽ ድንች ነው ማለት ነው። እርስ በርሱ ተከራክሮ ወደ አከራካሪው ጉሮሮ የሚለው ደግሞ ምን ይመስላችኋል? መሰንቆ መሰንቆ ነው ማለት ነው። ይከራከራል፣ ይከራከርስ በእርሱ ተከራክሎ ያለው የመሰንቆ ድምፆች አሉ። ከዚያ ወደ አከራካሪው ጉዶ ነው። የዚህን እንቆቅልሽ ምላሽ መሰንቆ ይሆናል ማለት ነው። በልቶ በልቶ የሚነጣ ማለት ይኸው እንግዲህ በልቶ በልቶ ምንም ይብላ ምንም የሚነጣ ማለት ነው። ወፍጮ ነው። የዚህን እንቆቅልሽ ምላሽ ወፍጮ ነው። ወፍጮ ወፍጮ ይሆናል ማለት ነው። ባፉ ይጠጣል፣ ባፉ ይጠጣል፣ በጆሮ ይሸናል። ይሄኛውም ምን አላችሁት እናንተ? መልሱ ማንቆርቆሪያ፣ ማንቆርቆሪያ ነው እንዳላችሁ በምንድን ነው? ባፉ ይጠጣል፣ በጎን ይሸናል ማለት ማንቆር ባፉ ይቀበላል በጎኑ ይሸናል ነው፣ ያሳልፋል፣ ይሰጣል ነው። ስለዚህ ይህንን በዚህ ተመልሷል ማለት ነው። የዚህን ቆቅልሽ ምላሽ ማንቆርቆሪያ ነው። አስራ ሁለት ተመልካች ሁለት ደናሽ ደግሞ ሰዓት ነው፣ ሰዓት ነው። አስራ ሁለቱ ቁጥር መሆናቸው ነው። ደናሾቹ ደግሞ የሚሽከረከሩ ሰዓት ቆጣሪዎቹ መሆኑ ነው። ስለዚህ አስራ ሁለት ተመልካች ሁለት ደናሽ የሚለውን ቆቅልሽ በዚህ ይመለሳል ማለት ነው። ትንሹ አዛዥ ትልቁ ታዛዥ። ይሄኛው ደግሞ ትልቅ አዛዥ ትልቁ ታዛዥ ነው፣ ትንሹ አዛዥ ነው። አዛዡ ጥይት ነው፣ ጥይት ነው። ታዛዡ ጠመንጃ ነው፣ ጠመንጃ ነው። አዛዡ ታዛዡ ጠመንጃ ይሆናል ማለት ነው። ስለዚህ ጥይትና ጠመንጃ፣ ጥይትና ጠመንጃ ነው መልሱ። ትንሽ ምላጭ ሀገር ትላጭ ይህን ብዙ ሳያውቀዋል ያልኳችሁ ብዙ ጊዜ ከልጅነት ጀምሮ ብዙ ቦታ ላይ ይነገራል ይሄኛው እንቆቅልሽ። ስለዚህ እሳት ነው የሚሆነው። እንግዲህ ከስሙ እንደምንረዳው እሳት በትንሹ ተነስቶ በትንሹ ተነስቶ ብዙ ሀገር ያጠፋልና ትንሽ ምላጭ ሀገር ትላጭ ማለት ሀገር ባዶ ታስቀር ማለት ነው። ስለዚህ የዚህ እንቆቅልሽ መልስ ምን ይሆናል ማለት ነው? እሳት ይሆናል፣ እሳት ይሆናል። ሲሄድ ሲሄድ ውሎ እራቱ ጥፊ። ይህኛው ምናልባት ግር ሊላችሁ ይችላል፣ ግን የዚህም መልስ የሚሆነው ሲሄድ ሲሄድ ውሎ እራቱ ጥፊ ማለት ትናንትና የእናቴ በሬ በትናንት ቪዲዮ የእናቴ በሬ ፈሪ ብዬ የሰራሁት ወንፊት ነው ወንፊት ነው። ትርጉሙ ምንድን ነው? ሁልጊዜም ሲነፋበት በጥፊ ነው ይመታል ማለት ነው። ስለዚህ ሄዶ ሄዶ እራቱ ጥፊ ሲሄዱ ውሎ ሲሄዱ ውሎ እራቱ ጥፊ ማለት እሱ ነው ማለት ነው። ስለዚህ በዚህ መሰረት ሌሎችንም እንቆቅልሽ እንድሰራላችሁ ከፈለጋችሁ ቪዲዮ ላይክ አድርጉት። እስካሁን ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻናሉንም ሰብስክራይብ ስለምታደርጉ ስለምታበረታቱኝም አመሰግናለሁ። ሼር አድርጉት በተቻለ መጠን። በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።